ሀይሚ ገና ከአንድ ቀን አዋሷ ከመሄዷ ብሩክ ከሴት ጋር ይዞ መጥቷል ማለት ነው እና እኔ በጣም በጣም የተናደድኩት ምን እንዳንገበገቡ ባላቅም ዛሬ ሀይሚ ግዴታ ስላለች ቪዲዮ መሰራት የለበትም ብሎ ሴት ይዞ መጥቷል ማለት ነው ቤተሰብ ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ ልኝ ደህና ናችሁ ወይ እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም እኔ በጣም ደህና ነኝ ክብር ይስፋ ለመድሃኔ አለም እንዴት ናችሁ ደህና ናችሁ ወይ እኔ አለሁ ይመስገን ያው ትናንት ታውቃላችሁ ሀይሚዬ በሰነበት ሸኝተናት ነበረ አዋሳ ሄዳለች አዋሳ ሜዳ ኢንስታግራም ላይ ሰላም መድረሷን የሙሽሪቷን የሙሽሪትን ቪዲዮ ፖስት አርግታ አይቻለው ማለት ነው። እና ኤኒዌይስ፣ ብሩክ ባይ ዘ ወይ ትናንት ስትሄድ በጣም ደብሮት ነበረ። እኔ ግን ቪዲዮ የሚሰራ ሁሉ አልመሰለኝም ነበረ ሀይሚ ስላሌለች ዛሬ ራሱ ቀኑ ሙሉ ወይኔ ሀይሚ እስከምትመለስ ድረስ ላራቅ ምናምን ለአምስት ቀን በቃ እነ ብሩክ ቪዲዮ አይሰሩም እንዲህ ማለት ምናምን ነበረ ብዬ ነበርና ቆይ እስኪ ጌቶ ብለን ምን አዲስ ነገር አለች ዞር ዞር ብዬ እንዴ! እንዴ! የሀይሚ ሸበላ ሌላ ቺክ ይዞ መጥቶ ማለት ነው እንዴ እኔ በቃ ከሀይሚ ከሀይሚ ውጭ ሁሉ ሶሻል ሚዲያ ላይ የሚገባ ሁሉ አልመሰለኝም ነበር። ይሄ ብሩኬ የሚባለው ልጅ እና ሀይሚ ሽዬ ጉድሽን አላየሽም፣ ጉድሽን አላየሽም አንቺ። አዋሳ ስጨፍሪ ብሩኬ ልተጠልፎብሻል እና ብሩኬ ዛሬ ከሌላ ሴት ጋር ይዞ መጥቷል ማለት ነው እና የሆነ ፈገግታው ማለት ነው ሲል ፈገግታው ወይኔ በቃ እንኳን ተለዮች ከዛች አቃጣይ ልጅ በቃ ተቃጥዬ የነበረ ከዛች ከአዝግ እኔ ምላትን ከማሰማዋ ጋር አንቴ ዘላለም ምን መዳረቅ ያስፈልጋል፣ እቺ እያለችልኝ ምናምን የሚን የሚመስል ፎቶ አነሳሱ ማለት ነው። ቤተሰብ ግን ልጅቷን የምናቃት መስለኝ ገምተን ስናስበው የምትታወቅ ይመስለኛል ማለት ነው። ነገር ግን ያው ለምን ፊቷ ተደበቀ ነው እና ኦረዲ ሀይሚም ሼር አድርግተዋለች ቪዲዮን አይተነዋል ማለት ነው። ግን እሱ አይደለም ግን ብሩክ የውነት በዛ በአንድ ቀን ስጥ እንደዚህ ትሰራለህ ብዬ የውነት አላሰብኩም ነበረ ማለት ነው። እና ግን ይሄ ቪዲዮ የትናንት ይመስለኛል ሀይሚ እያለች የተሰራ ቪዲዮን የሚመስለኝ ለምን አትሎ ብሩክ ኦልሬዲ ዛሬ ሰርግን ያለበት ማለት ነው። ልብሱ ደግሞ ትናንት ከሚጋ ሲሄድ የለበሰው ልብስ ይሄ ነው እና ይሄ ነው ይሄ ልብስ ነው የለበሰው። ቻው ሲባባሉ ልብ ብላችሁ ቪዲዮን ካያችሁት። ብሩክ ይሄን የለበሰው ማለት ነው እና ከሀይሚ ጋር ተመካክሮ መሰለኝ ይህን ቪዲዮ የሰሩት ማለት ነው። እና ኦልሬዲ ሀይሚ ጠዋሌ ነው መሰለኝ ወደ አዋሳ ሄደችው ማለት ነው እና ጠዋት ላይ የተሰራ ቪዲዮ ነው የሚመስለኝ። ማለት ለምን ኦልሬዲ ዛሬ ብሩክ ሰርግ ነው። ሰርግ ቢሆን ኑሮ ወይ ለየት ያለ ልብስ ይለብስ ነበረ፣ ወይ ቪዲዮ ዛሬ የተቀረጸ ቢሆን ኑሮ ለየት ያለ ልብስ ነበር የሚለብሰው ማለት ነው። ግን ያው የትናንት ቪዲዮ ነው እርግጠኛ ነኝ ማለት ነው እና ደግሞ ብሩክ ከሀይሚ ውጪ እንደዚህ ያደርጋል ብዬ በጭራሽ በጭራሽ በጭራሽ አልገምትም ማለት ነው። ለምን ስለማልገምት ማለት ማለት ነው፣ ለምን እውነታውን እኔ የማውቀው ማለት ሳይሆን እማይሆን ነገር ነው። በቃ ብሩክ እንዲያደርጋል ብዬ አላስብም። ለምን ትናንት እንኳን ስትሄድ በጣም እንደሚደብረው ምናምን ነበረ ሲናገር የነበረው፣ እንደሚከፈው ሁሉ ነበረ ነበረውና በቃ ቶሎ እንድትመለስ ምናምን በግድ ነው ይሸኛት ሁሉ ማለት ነው እና እንደዚህ እያደረገ እኔ እንጃ አይመስለኝም። ግን ሳምሪ ትመስለኛለች፣ ሳምሪ እሷ ትመስለኛለች ብዬ አስባለሁ። ግን የፈገግታው ፎቶ ምንም ባይገባኝም፣ ልጅታ የተደበቀችበት ነገር ባይገባኝም፣ ግን በቃ አላቅም ማለት ነው። የሆነ ወይ ሀይሚን ለማናደድ ብሎ የተሰራ ቪዲዮ ነው ወይ አውቀ ወይም ቤተሰቦቻችሁን ፕራንክ ለማድረግ የተሰራ ቪዲዮ ነው የሚመስለው ማለት ነው። ለምን እንደሆነ ታውቃላችሁ? አንደኛ እኔ የጠረጠርኩት ልብሱ፣ ትናንት የለበሰው ልብስ የትናንቱ ልብስ ትናንት የተለበሰው ልብስ ነው። ቪዲዮ ዛሬ የሰሩበት ማለት ነው። ለዛ ነው። እና ሀይሚ ሻይ ምንም አይሆንም። እኛ እያለን ደግሞ እኮ እኔ የሚደብረኝ ውጭ ብሩክን ከሌላ ሰው ጋር ሰው በጣም ነው የሚደብረኝ፣ አብሶ ከሴት ጋር። እኔ ብቻ ነኝ ቤተሰብ ወይ እናንተም ናችሁ? በቃ በጣም ነው የምናድደው። የእውነትም እነግራችሁ በጣም በጣም ከምላችሁ በላይ በጣም እናደዳለሁ ማለት ለምን እንደሆነ አላውቅም። በጣም ነው የምናደደው፣ በቃ ከሀይሚ ውጭ ብሩክን ከሴት ጋር ሳየው ኦ ማይ ጋድ በጣም ነው የሚደበረኝ ማለት ነው። እና ለምን እንደሆነ ባህላቅም ማለት ነው እና ያው እኛ እየለንንማ ኦኦ ዘራፍ ነው የምንለው ማለት ብሩኬ መቼም ያይም አይሆንም ማለት ነው። ዘራፍ አካቂ ዘራፍ፣ ብሩኬ ተዘርፏል። እንደነረረ ደግሞ ሲጀመር እሷ ራሱ አደራ ብለይ የሰጠችው ለእኛ ለቤተሰቦቹ ነው። ለምን እንዲሁም ዝም ብላ መሄድ ብትፈልጉ ኖሩ ሳትሰናበትን ቻው ሳትለን መሄድ ትችል ነበረ። ግን ጠብቁልኝ፣ አደር ተንከባከቡልኝ ብላ እስከሆን ድረስ በኋላ ስለዚህ ቪዲዮ ማብራሪያ ትሰጣለህ ማለት ነው፣ ለምን እንደተሰራ ማለት ነው። ኦረዲ ማታ ቪዲዮ መለቀቁ አይቀርም፣ ቤተሰብ እንጠብቃለን ማለት ነው። እና አይመስለኝም፣ ከሌላ ሴት ጋር ምናምን አይመስለኝም። ግን ሀይሜ ከሜሄዷ ከሴት ጋራ ብሩክ ማለት ነው። እውነት ነው የሚያሳዝነው፣ በአጭር ጊዜ ውስጥ እንደዚህ ሴት ለምዳለ ብዬ በጭረሽ በጭረሽ አስቤም አላቅም። ብሩኬ ማለት ነው የሚያሳዝነው ነገር ማለት ያው፣ ሀይሚም ተጠልፋ ልትመጣ ትችላለች። ብሩኬ ተው ተው ተው። ታትና ታናዳል ሀይሚን አናዳለሁ ብለን እሷም እዛ ብዙ ጊዜ ሰው ልጅ የሰው ልጅ ሰርግ ላይ ነው የሚተዋወቀው፣ የሚሸኛኘው፣ ምን የሚለው ማለት ነው። እና ሰርግ ላይ ነው የሚተዋወቀው ለዛ ሳይሚ ማግበታ መታ ጉድህ እንዳይፈላ ማለት ነውና፣ ለዛ ብሩኬ ተረጋጋ፣ ተረጋጋ፣ ተረጋጋ እና ሳውቁ ደግሞ ብሎ ሀይሚ፣ ወይኔ ሀይሚሻ፣ ቅጥል አርግ ተሸኝኩ ነበር ዛሬ፣ የሰላም ሳቅሳኩ ዛሬ ተነፋስኩ እያለ የሚስቅ ነው የሚመስለው ማለት ነው እና እንደዛ ነው የሚመስለው ግን ኢቭን አዲስ